በዛሬው ዕለት በተሰማ ዜና ኢትዮጵያ የራሷን ጥይት ዲሽቃ እንዲሁም ስናይፐር የሚመሳሰሉትን መሳሪያዎች ማምረት መጀመሪያውን ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ገልጸዋል። ይህንም ቪዲዮ ውስጥ የተመልከቱት ጥይት መሳሪያ የማምረት ሙከራዎች ነበሩ። እንደዚህ አይነት ስትራቴጂክ አቅሞች ኢትዮጵያ ካልገነባች በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል የሚል ግምገማ ነበረ 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመር ነው። አሁን ዛሬ እንዳያችሁት ዛሬ ኢትዮጵያ ክላሽ ብሬን፣ ስናይፐር፣ ዲሽካ፣ ታንክ፣ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም፣ በጣም ዘመናዊ ሮቦቲክስ፣ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ይህን አሳፋሪ ተግባር ተመልከቱ። እኚህ የምትመለከቷቸው አባት አስነዋሪ ተግባር ፈጽሞ ቅጣታቸውን አግኝተዋል። በአራት ዓመት ከ10 ወር ህጻን ልጅ ላይ አስገድዶ መድፈር ወንጀል የፈጸሙት የ72 ዓመት አዛውንቱ በጽኑ እስራት ተቀጥተዋል። አቶ ተስፋይ ደመቀ የተባሉ የ72 ዓመት ዕድሜ ባለጸጋ ነሐሴ 14 ቀን 2016 ዓ ም በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታ ቦሌ ቡልቡላ ዶክተሮች ሰፈር ተብሎ በሚጠራው አካባቢ ከቀኑ አምስት ሰዓት ላይ የአስገድዶ መድፈር ወንጀሉን ፈጽመዋል። ከአራት ዓመት ከአስር ወር እድሜ ያላት ህፃን በአካባቢው እየተጫወተች ሳለ የኢትዮ ቴሌኮም ታወር ጥበቃ ሰራተኛ የሆኑት አቶ ተስፋይ ደመቀ ህፃኗን ነ ይንጫወት በማለት የድርጅቱ የጥበቃ ሠራተኞች በሚያድሩበት ማረፊያ ውስጥ በማስገባት ያስገድዶ መድፈር ወንጀሉን ሲፈጽሙባት የአካባቢው ህብረተሰብ ደርሶባቸው ለፖሊስ ባደረጉት ጥሪ ግለሰቡ በቁጥጥር ስር ውሏል። ፖሊስም በህፃኗ ላይ ተገቢውን የጤና ምርመራ እንዲደረግላት በማድረግ የሰውና የሰነድ ማስረጃን በማጠናቀር በአቃቢ ህግ በኩል ክስ እንዲመሰረትባት መደረጉን ከቦሌ ክፍለ ከተማ ፖሊስ መምሪያ የሴቶችና ህጻናት ምርመራ ክፍል የተገኘው መረጃ ያመላክታል። የተከሳሹን ጉዳይ ሲከታተል የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ አምስተኛ የወንጀል ችሎት ጥር 21 ቀን 2017 ዓም ተከሳሽን ያርማል፣ ሌሎች ወንጀል ፈጻሚዎችንም ያስጠነቀቃል በማለት በ12 ዓመት ጽኑ እስራት እንዲቀጣ የጥፋተኝነት ውሳኔ አስተላልፎበታል። አሁን እየወጡ ባሉ መረጃዎች መሰረት የኢትዮጵያ አየር ኃይል የአልሸባብ ወታደራዊ ይዞታዎችን መደብደቡን ሶማሊያ ጋርዲያን ዘግቧል። የኢትዮጵያ አየር ኃይል ሶማሊያ ውስጥ ዘልቆ በመግባት በመካከለኛው ሸበል የሚገኙ የአልሸባብ ይዞታዎች ላይ ድብደባ መፈጸሙ ዘገባው ጠቅሷል። ጠቅላይ ሚኒስትር አብይ አህመድ ዶክተር በቅርቡ ወደ ሶማሊያ ባደረጉ ጉዞ ላይ አዳን አብዱል አለም አቀፍ አውሮፕላን ማረፊያ ሲደርሱ አልሸባብ በአካባቢ የሞርተር ጥቃት ማድረሱ አይዘነጋም። ግለሰቡ ወድቆ ያገኘውን ገንዘብ ለባለቤቱ መልሷል። የገንዘቡ መጠንም 82265 ብር ነው። ዛሬ ማለዳ ታዲያ በሰቆጣ ወረዳ የሰርክ ተግባሩን እያከናወነ ሳለ በድንገት ከአንድ ተሳፋሪ የተረሳ በኬሻ የተቀመጠ ንብረት ባጃጅ ውስጥ ያገኛል። በኬሻ የተቋጠረ ንብረት ገንዘብ መሆኑን ያወቀው ከደቂቃዎች በኋላ ነበረ። ይህ ግለሰብም ያገኘውን ገንዘብ በምታዩት መልኩ ለባለቤቱ አስረክቧል።